ሰላም ዐለይኩም ወረሕመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ አማርኛ በእንግሊዝኛ ብዙ ቃላቱ ብዙ ጊዜ በየቀኑ የምንደጋግማቸው ቃላቶችን አማርኛ በእንግሊዝኛ ምን ይመስላሉ በሚለው እናያቸዋለን ማለት ነው። እስከ መጨረሻው ድረስ አብራችሁ ቆዩ። ለዚህ አዲስ ሲሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ቪዲዮ የምለቃቸው ለእናንተ እንዲደርስ መረግ ቻላችሁ። እንዲሁም የኦንላይን ትምህርት በግል ሆነ በግሩፕ መማር የምትፈልጉ ልጆች ካላችሁ በየትኛም ቦታ ሆኖ ኢሞ፣ ዋትሳፕ፣ ቴሌግራም ካላችሁ በዚህ ስክሪን ባለው ቁጥር ደውላችሁ አናግሩን ማለት ነው። እኛ የኦንላይን ትምህርት ከልዩ እገዛ ጋር ምንሰጥ ይሆናል። ቀጥታ ወደ ትምህርቱ ንግባ፣ አብራችሁ ይቆዩ። እንግዲህ ከዚህ ጋር የወው መጀመሪያ ፊደል ወ አለ። ከወ ቀጥሎ የደዱ አራተኛ ፊደል ዳ አለ። ወ ዳ እና የጀጁ ስድስተኛ ፊደል ጂ ወ ዳጅ ወዳጅ ወዳጅ የሚለው ስናየው፣ እንግዲህ ለወው ዳብሊው ነው የሚሆነው። ዳብሊው እንጠቀማለን፣ ወይ መጀመሪያ ፊደል ስለሆነ ዳብሊው ኢ፣ ዳብሊው ኢ። ዳ የሚለው ደግሞ ለደዱ ዲ ነው የምንጠቀም፣ ዳ አራተኛ ፊደል ስለሆነ ዲ ኤ፣ ዲ ኤ። ለጀጁ ጄ ነው የምንጠቀም፣ ስድስተኛ ፊደል ስለሆነ ጂ። ስለዚህ ወ ዳብሊው ኢ፣ ዳ ዲ ኤ፣ ጂ የሚለው ደግሞ ጄ ይሆናል ማለት ነው። WEDAJ ወዳጅ እንደዚህ ጻፋል ማለት ነው። ወደዚህ ጋር ስትመጣ የገጉ ይሄ ውህድ ፊደል ወይ ደሞ ዲቃላ ፊደል የሚባለው ጓ አለ። ጓ ከጓ ቀጥሎ የደዱ መጀመሪያ ፊደል ደ ጓደ ደ የኛኙ አራተኛ ፊደል ኛ ጓደኛ ጓደኛ። እንግዲህ ለገጉ ጂን ነው የምንጠቀም ጂን ሳይሆን ጂን ነው የምንጠቀመው። ዩና ኤ አናባቢ ያደረግንበት ምክንያት ለ ዲቃላ ፊደል አናባቢ ዩና ኤ ናቸው ማለት ነው። ውህድ ፊደል ወይ ዲቃላ ፊደል ለሚባሉት አናባቢዎች ዩና ኤ ናቸው ማለት ነው። ደ ለሚለው ደ የመጀመሪያ ፊደል ስለሆነ ዲ ኢ ኛ ለኛኙ ጂና ኤን ነው የምንጠቀም ጂ ኤን ከመጣ መጣ ኛኙ ነው ማለት የኛኙ ዘር ነው። ስለዚህ ኤ ያደረግንበት አናባቢ ደግሞ አራተኛ ፊደል ስለሆነ ነው። ስለዚህ ጓደኛ ሲጻፍ ጓ ጂ ዩ ኤ ደ ዲ ኢ ጋርኛ ጂኤን ኤ ጓደኛ ሲጻፍ እንደዚህ ይሆናል ማለት ነው። ጂዩ ኤ ዲኢ ጂኤን ኤ ወደዚህ ጋር ስንመጣ የወው ስድስተኛ ፊደል ው አለ። ቀጣ የበቡ መጀመሪያ ፊደል በ ው በ እና የተቱ ስድስተኛ ፊደል ት ው በ ት ውበት ው ስድስተኛ ፊደል ስለሆነ ዳብሊው ብቻ ነው። በ ለሚለው ደግሞ ቢ ኢ ቢ ኢ ት ለሚለው ደግሞ ቲ ብቻውን ማለት ነው። ስድስተኛ ፊደል ሲው ውና ቲ ስድስተኛ ፊደል ስለሆነ አናባቢ የላቸውም። በየመጀመሪያ ፊደል ስለሆነ አናባቢው ኢ ነው ማለት ነው። ስለዚህ ኡ ዳብሊው በ ቢ ኢ ቲ ደግሞ ቲ ዳብሊው ቢ ኢ ቲ ለተጻፍነ ውበት ነው ማለት ነው። እዚህ ጋር ስንመጣ የፈፉ ስድስተኛ ፊደል ፍ የቀቁ ስድስተኛ ፊደል ቅ ፍቅ እና ይረሩ ስድስተኛ ፊደል ር። ፍቅር ፍቅር ፍቅም እና ር ፊደል ስድስተኛ ፊደሎች ናቸው። ስለዚህ አናባቢ ይኖራቸው። ፍ ለሚለው ኤፍ፣ ቅ ለሚለው ኪው ለቀቁ ኪው ነው የምንጠቀም። ር ለሚለው አር። ኤፍ ኪው አር ከተማ ከጻፍነ ፍቅር ይሆናል ማለት ነው። እዚህ ጋር ስመጣ እየጠጡ አምስተኛ ፊደል ጤ ያለ ቀጣይ የነኑ አራተኛ ፊደል ና አለ ማለት ነው። ጤ ና ጤና ለጠጡ እንግዲህ ቲ ነው የምንጠቀመው ቲ አይ ኤ አናባቢ የሆነበት ምክንያት አምስተኛ ፊደል አይ ኤ ነው አናባቢያቸው ማለት ነው። ና ለሚለው ደግሞ ለናኑ ኤን ነው አራተኛ ፊደል ስለሆነ ኤ ኤን ኢ ይሆናል። ጤ ቲ አይ ኤ ና ኤን ኤ የተጻፈና ጤና እንግሊዝኛ በአማርኛ እንደዚህ ተጻፋል። ማለት ነው እዚህ ጋ የአኦ መጀመሪያ ፊደል አለ። ቀጣይ የቀቁ ስድስተኛ ፊደል ቅ አለ። አቅ እና የመሙ ስድስተኛ ፊደል ም አቅም፣ አ አቅም። ስለዚህ አቅም አ ለሚለው ኤ ነው። ቅ ስድስተኛ ፊደል ስለሆነ ኪው፣ ምም ስድስተኛ ፊደል ስለሆነ ኤም። ስለዚህ ኤ ኪው ኤም፣ አሪጻነ አቅም ነው። እዚህ ጋ የሰሱ መጀመሪያ ሳለ የወው ስድስተኛ ፊደል አለ ው ሰው። ችን ኮሜንት ጋር ነው ምጽፉልኝ፣ ሌላውን አሳያችኋለሁ። የሀሁ ስድስተኛ ፊደል ህ አለ። እዚህ ጋ የለሉ ስድስተኛ ፊደል ል አለ። ህ ል እና የመሙ ስድስተኛ ፊደል ም ህ ል ሶስቱም ስድስተኛ ፊደል ናቸው። ህም ል ምን ፊደልም ስድስተኛ ፊደል ናቸው። ስለዚህ ህ ለሚለው ኤች ል ለሚለው ኤል ም ለሚለው ኤም ኤች ኤል ኤም እነዚህ ጻፋል ማን ነው። ወደዚህ ጋር ስመጣ የተቱ ስድስተኛ ፊደል ት አለ። የዘዙ ስድስተኛ ፊደል ዝ ትዝ እና የተቱ አራተኛ ፊደል ታ ትዝ ታ ትዝ ታ ትዝ ታ ት ለሚለው እንግዲህ ቲ ናት። ብቻዋን ትሆነው ቲ ብቻዋን ትሆናለች። ቲ ብቻዋን አናብ ስለሆነ ዝ ለሚለው ዜድ ስድስተኛ ፊደል ስለሆነ ይሄ ታ ለሚለው ደግሞ ቲኤ ይሆናል ማለት ነው። ታ አራተኛ ፊደል ስለሆነ ስለዚህ ትዝታ ሲጻፍ ትዝታ ሲጻፍ ቲ ዜድ ቲ ኤ ቲ ዜድ ቲ ኤ። እዚህ ጋር ስንመጣ የአ ስድስተኛ ፊደል እ ቀጣየኛኙ አራተኛ ፊደል እኛ እኛ እኛ እ ለሚለው ኢ ነው የምንጠቀመው እ ለሚለው ኢ ነው የምንጠቀመው። እኛ አራተኛ ፊደል ስለሆነ የኛ ጂኤን ነው የሚጀምር አራተኛ ፊደል ስለሆነ ጂኤን ኤ፣ ጂኤን ኤ፣ ጂኤን ኤ። እዚጋ ስንመጣ የአኡ ስድስተኛ ፊደል እ አለ፣ የሰሱ ስድስተኛ ፊደል እሱ አለ። እ ሱ፣ እሱ። እ ሚለው እ ለሚለው አሁንም አይተናል ኢ ነው የሚሆነው፣ ለሚለው ኢ ነው የሚሆነው። ሱ ደግሞ ለሰሱ ኤስ ነው የምጠቀም ኤስ ነው፣ ለሰሱ ኤስ ነው እንጠቀም። ሁለተኛ ፊደል ስለሆነ አናባቢው ዩ ነው። ስለዚህ ኢ ኢኤስ ዩ ለተጻፍነ እሱ እንደዚህ ይጻፋል ማለት ነው። ከዚህ ላይ ደግሞ ያ ኡ ስድስተኛ እ አሁንም እና ሳ ውህድ ፊደል ወይ ደግሞ ዲቃላ ፊደል ምን ነው ሷ አለ እ ሷ እ ሷ እሷ እ ለሚለው አሁንም ኢ ነው ሷ ለሚለው የሰሱ ዘር ስለሆነ ኤስ ግን ይሄ ውህድ ፊደል ስለሆነ ለወድ ፊደል ዩ እና ኤ ነዋናዊ አናው ይምሁን ብያቸዋለሁ። ስለዚህ ኢ ኤስ ዩ ኤ ኢ ኢ ኤስ ዩ ኤ ች ሰው ምትለው ቃል እዚህ ጋር አለ። ች ሰው ምትለው ቃል እናንተ ካወቃችዋት ኮሜንት ጋር ሞክሯት ማለት ነው። የአማርኛ ብቻ አይደለም እንግሊዝኛ ሂሳብም መማር ምትፈልጉ ልጆች ካላችሁ እዚህ ስክሪኛ ባስቀመጥኩላችሁ ቁጥር ደውላችሁ አናብሩ ማለት ነው። የኦንላይን ትምህርት ምን ሰጥ ይሆናል። ሰላም አለኩም።